ይቆረኛል በአፍንጫዬ ደም ይፈሳል። አንዳንድ ጊዜ ደግሞ በብልትም ደም ይፈሳል ማለት ነው። ማቋቋም አልችልም። ጎንበስ ብዬ ቀና ማለት አልችልም። በቁም መጥረጊያ መቶኛል። ሀውሎላ ኮቴላ ቢላ አላህዬ አንተ ጠብቀን፣ አላህዬ አንተ ጠብቀን ነው የሚባለው። ወላሂ እንደው እኔ አላቅ የሚችል እጅ ናት። አሁን እንግዲህ ሀቺ የምታወራው

ጆሮዋን እራሱ ማለት ነው። ቅድፍ ነው ያደረጉት። የሆነ ስንጥቅ ነገር ነው ያለው። ይሄ ስንጥቅ አድርገዋል። እና በዚያ ላይ ደግሞ የስምንት አመት ደግሞ የስምንት አመት ደግሞ አልተሰጣት ያሳያቸው እነሱ ቤት የሚቀመጡበት ነገር ነው እኔ ህቶቼ ምንጃ ምንድን ነው የሚያደነግጣቸው ለምን ነው እንደምን ሆናችሁ ነው ከተኛችሁበት ተንቀሳቀሱ ዛሬ ላይ ሁሉ ነገር ሁሉ ነገር ማለት ነው እውጭ ወጣችሁ ከቤቱ ከነሱ ቤት ማለት ነው ከበሩ ከወጣችሁ ማንም ሰው እንደሚቀበላችሁ ነው አሁን ላይ ማለት ነው አትፍሩ ህቶቼ አትፍሩ ይህን ያክል ሁለት ወር ሶስት ወር አራት ወር ደሞዝ ካሰጣችሁ በቃ ስራችሁን ማቆም አለበት አልሰራም በሏቸው። በቃ ደሞዛችሁን ከዚያ ይሰጧችኋል። ከፈለጓችሁ ደሞዛችሁ ይሰጧችኋል፣ ካልፈለጓችሁ ደግሞ ወደ ቢሮ ይመልሷችኋል። ግን ዋናው ትልቁ ችግር ደግሞ ስሪ፣ ተነሽ ብለው ድብደባ ካነሱባችሁ ነው። ምንም ማድረግ አይቻልም። ከመደብደብ መስራት ይቀላል። ስለዚህ ትንሽ አረሳስታችሁ ከቤታቸው መጥፋት መውጣት ብቻ ነው፣ ሌላ አማራጭ የለም። ና ይቺ ልጅ እንግዲህ በደል ነው ያደረሱባት። አላህ አቋን ያውጣላት። እንግዲህ ሙቤ የትን እያለላት ነው እንሻአላህ እንደ ውዳር ያደርስላታል ብለን እንላለን። ብዙዎቹ ልጆች እንደዚህ ታፍነው የሚያለቅሱ ልጆችን በቃ መፍትሄ እንዲያገኙ እያደረገ ነው ሙቤ ወንድማችን ማለት ነው። አላህ ጀዛህን ይክፈለው። ከአሁን በፊትም ብዙ ልጆች ወደ አገራቸው እየገቡ ነው። አገር መግባት የሚፈልጉ ያው ወደውም ሳይሆን በግዳቸው። ግን አንድ ልጅ ባለፈው አይታችሁ ከሆነ ወጥታ ነበረ መስራት ትፈልጋለሁና አትውሰዱኝ እያለቻቸው ነው በቃ ሚዲያ ላይ ወጥታ ስማችንን አጥፍተዋለች እና ግዴታ ቢሮዎችም ሆኑ ኤምባሲዎችም ማለት ነው ወጥታ ሚዲያ ላይ ስማችን ስላጠፋች ወደ ሀገር መግባት አለባት ብለው ወደ ሀገር አሳፈሯት ማለት ነው እና አንዳንዶቹም እንደዚህ ኤጀንሲዎቹም ኤምባሲዎቹም እንደዛ እያሉ ነው እና ታዲያ ወደ ማ ይለቀስ ወደ ማን ይለቀስ ኤምባሲዎችም ቢሮዎችም ተደውሎላቸው አናነሳችሁም ብለው አንቀበላችሁም ብለው ሲሉ አማራጩ እንግዲህ ወደ ሚዲያ መውጣት ነው። የልጅቷ ሀያት ግን በጣም ያሳዝናል። ዋናው ማለት ነው ይች ልጅ ሀያት እንግዲህ ግን መጨረሻ ላይ ሀቋ እንደሚወጣላት እንሻላህ። ብዙ ትላልቅ ውስጡን ስለ እምባሴ ስለ ቢሮ የሚያውቁ ልጆች ከሙቤ ጋ ገጥመው ነበረ እንደዋወል እያሉ ወደ እምባሴዎችም እየደዋወሉ ነበረ እንሻላህ። የስምንት አመት ደመወዟም የተደበደበችበትም አለ ሀቋን ያወጣላት ወላሄ። አካሏንም እንደዚህ እንዳጎደሯት ማለት ነው። በሽተኛም ሆነ እንግዲህ እናንተ በማህጸን ደም መፍሰስ ማለት የጤንነት አይደለም። ደም የመፍሰስ የሆነ ጊዜ ሴቶች አለን፣ ግን ከዚያ ውጭ ደግሞ ተከታታይ ከሆነ እሷ እንግዲህ ይፈሳል ያለችው በማህጸን ደም ይፈሳል ያለችው የሆነ ህመም ኖሯት ነው እና እንደዚህ አይነት ነገር አይታወቅም በጣም እየመቷት ይሆናል ወይ ስራ የረፍቴላት ይሆናል ወይ የሆነ ነገር ቢሆን ነው ወይ አንዝጠው ጥለዋት ምን ይታወቃል፣ እንግዲህ እና ልጅቷ መናገር አልቻለችም። ብዙም እየፈራች ነበረ። አላህ ይርዳት፣ ወላሂ ለተጨነቁ ሁሉ አላህ ይድረስላቸው። እና እህቶቼ ግን የምትመከሩት ነገር እንጃ ጠለቤት ድንፍፍ ብላችሁ ዝም ብላችሁ እዛው የምትቀጠቀጡ ልጆች ማለት ነው ዝም ብላችሁ ያረቤ እኔ አይደለም እንኳን እንደዚህ ተመትቼ ግን አያጋጥሜ ነው። እንኳን ተመትቼ ምናምን ነገር አሁን እኛ ደህና ስለሆንን ነው። ደህና ሰዎች ስላጋጠሙን ነው። አላህ መጥፎ ስላላጋጠመን ነው መናገሩን ትችዋለሁ። አቆንኩት አላህ ጥሩ ሰው ያጋጥመን። ጠለብን ቤት ወኘ ሁለት አመት ከአራት ወር ሰርቻለሁ። ግን እንደዚህ ኒንጃ ፊታቸውንም እንደዚህ ንትን ማለት ምናምን ብዙም አይደሉም። እኔ ብቻ በሽተኛ ልጅ ነበረ ከእሷ ጋር ነበር በጣም ምንጣለው እሷ አንዴ ይመታኛለች ማለት ነው። እና ጎኔን በጡጫ ስትለኝ ማለት ነው። እኔም በጡጫ መልሼ ልመታ ስትል እናትዮዋ ስትጮሁብኝ የሰነዘርኩትም መለስኩት። ከዚያም በኋላ ሴትዮዋ ወደ ሀገር አሳፍሩልኝ አለች። ልጄን ትገላታለች፣ እኔ የለለሁበታለች በቃ። እኔም ወደ ልጅቷ ወደ ሌላ ልጇ አስተላለፉኝ። ሌላ ልጇ ጋር በክብር ተከባብረን፣ ልጆቿ አንድ ቀን ቀና ብሎ ሳይናገሩኝ አመት ከአራት ወር እነሱ ልጇ ቤት ሰርቼ ወጣሁ ማለት ነው ወደ ህገ ወጥነት እና እንደዚህ ነው። ሀያት አንዳንድ ጊዜ ማለት ነው ጥሩ ሰዎችን ያጋጥማል፣ አንዳንድ ጊዜ ደግሞ ሌቦች ላይ ይጥለንና ለመታደል ሆኖ ጉልበታችን ሁሉ ለሌባ ይሆንብናል። ገንዘባችን የለፋ ነው፣ ጉልበታችን በቃ ሀያታችን ልቅ ይላል። ይቺ ልጅ እንግዲህ ካያችኋት ከሰውነት ደረጃ ወጥታለ። በዚያ ላይ እንግዲህ በልጅነቷ ሊሆን ይሆናል። ይቺ ወጣችው በቃ መናደድ መበሳጨት ራሱ ያስረጃል፣ በሽተኛ ያደርጋል። ትበሰቋቆላላችሁ፣ አስቸጋሪ ነው። ስለዚህ ንቁ፣ ከተኛችሁበት አሁንም ቢሆን እንደዚህ ታፍናችሁ እዛ ቤት ውስጥ ቁጭ ብላችሁ የምትሰቃዩ ካላችሁ ውጡ። የእኛም ልጆች ደግሞ እንደዚህ አይነት ልጆችን ካገኛችሁ እንዲወጡ ወደ ሚዲያ አድርጓቸው፣ አድርጓቸው። ኢንሻላህ አላህ ሀቃችሁን ያወጣላችሁ፣ እኛንም መጥፎ ሰው ላይ እንዳይጥለን ያረቡ